ነጋዴዎች ጀምሮ እስከ ትልቅ አምራቾች ድረስ ከላበረታታን ኢንቨስትመንቱ አይመጣም። የውጭ ሀገር ባለ ሀብቶችንም ወደዚህ ሀገር እንዲሳቡ ያደርጋል። ኢትዮጵያ ከምስራቅ አፍሪካ ትልቁ ሀገር ነች። የቴክኖሎጂ ችግር ለማረጋገጥ ሁለተኛ፣ የስራ እድል ፈጠራ በዋናነት ምርታቸውን ወደ ውጭ ነው የሚልኩ ማኑፋክቸሪንግ ቢዝነስ ላይ ያሉ እውቀቶችን በቀላሉ እንዳገኝ እድል ፈጥሮልኛል። ቴክኖሎጂ ደረጃ ማወቅ ያለበችን ቴክኖሎጂ በደንብ ነው የምታውቂው። የውጭ ሀብቶች በተለያዩ የሀገሪቱ ክፍለ ኢኮኖሚዎች ላይ እንዲሳተፉ የሚያስችል ነው። ኢንቨስትመንት የአንድን ሀገር ኢኮኖሚያዊ እድገት ያፋጥናል። ሰፋፊ የተፈጥሮ ሀብት ስራ ላይ እንዲውልና ልማት እንዲኖር ያስችላል። ምርትን ምርታማነትንና አገልግሎትን በማሳደግ የሀገር ውስጥ አምራቾችን በማበረታታት የውጭ ምንዛሬ ግኝት እንዲጨምር እንዲሁም ከውጭ የሚመጡ ምርቶች በሀገር ውስጥ እንዲተኩ በማድረግ የተመጣጠነ ኢኮኖሚ እንዲፈጠር ያስችላል። በተለይም በኢኮኖሚ በማደግ ላይ ላሉ ሀገራት የስራ እድልን በመፍጠር ኢኮኖሚያዊ መነቃቃትን ይፈጥራል። ኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን ለመሳብ ምቹ የሆነ የተፈጥሮ ሀብት ባለቤት ናት። እንደ ሀገር የተተገበረው የኢኮኖሚ ሪፎርም በኢትዮጵያ የውጭ ዜጎች መዋዕለ ንዋያቸውን ፈሰስ እንዲያደርጉ የሚያስችሉ ፖሊሲዎች፣ የሕግ ማዕቀፎችና አሰራሮች መዘርጋታቸው አስተዋጽኦ ከፍተኛ ነው። ከዚህ ባለፈ በኢንዱስትሪ ፓርኮች ውስጥ የተዘረጉ የዘመኑና የተሟሉ የመሰረተ ልማት ስራዎች በኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን ለመሳብ ምቹ ሁኔታን የፈጠሩ ናቸው። የተደረጉ ወሳኝ የሚባሉ ማሻሻያዎች መካከል አንደኛው ከዚህ በፊት ለውጭ ባለሀብቶች ዝግ የነበሩ ዘርፎችን ውጭ ባለሀብቶች እንዲሳተፉባቸው የማድረግ ስራ አንዱ ነው። ከያው ለዚህም ደግሞ በጣም እንደ መሰረታዊ መደላድል የሚቆጠረው የኢንቨስትመንት አዋጅ 1180 እንደ አውሮፓውያን ቆጣጠር በሀያ ሀያ የወጣው ነው እና ከእሱን ተከትሎ የወጣውም የሚኒስትሮች ምክር ቤት የኢንቨስትመንት ደንብ ላይ በግልጽ የተመለከቱ ሰፋ ባለመልኩ የውጭ ባለሀብቶች በተለያዩ የሀገሪቱ ክፍለ ኢኮኖሚዎች ላይ እንዲሳተፉ የሚያስችል ነው። ከዚህ በፊት ዝግ የነበሩ ሴክተሮች በጣም በብዙ ቁጥር ለውጭ ባለሀብቶች ተሳትፎ ክፍት እንዲሆኑ ተደርገዋል። በደንቡ ላይ ከተዘረዘሩ ወደ 30 አካባቢ ከሚሆኑ ዘርፎች በስተቀር ማለት ነው። ከዛም ደግሞ ከ2020 በኋላ ሬጉሌሽኑ ከወጣ በኋላ ለምሳሌ የውጭ ንግድ፣ የገቢ ንግድ፣ የጅምላና የችርቻሮ ንግድ፣ የፋይናንስ ሴክተሩ እነዚህ ዘርፎች በሙሉ ከዛ በኋላ ለውጭ ባለሀብት ተሳትፎ የተከፈቱ ናቸው እና ለውጡ ካመጣቸው አንድ ነገሮች አንዱ እና ዋነኛው ብዙ ሴክተሮች ላይ የውጭ ኢንቨስተሮች እንዲሳተፉ ማድረግ ነው እና ብዙ ሴክተሮች እንደመከፈታቸው ደግሞ ከዚህ በፊት የውጭ ሀገር ባለሀብቶች ለብቻቸውም ከሀገር ውስጥ ባለሀብቶችም ጋር በጥምረት ሊሰማሩባቸው ማይችሉ ዘርፎች ላይ በስፋት እንዲሰማሩ እድል ፈጥሯል። የውጭ ቀጥታ ኢንቨስትመንት አንደኛ የኢኮኖሚ ግሮዙ ላይ ትልቅ ተጽዕኖ ማምጣት ይችላል በትክክል ሀገራት ከተጠቀሙበት። ሁለተኛ ደግሞ ኢንዱስትሪያላይዜሽን ያፋጥናል እና በተለይ ደግሞ የውጭ ቀጣይ ኢንቨስትመንት መሳቢያ ያለበት በአምራች ኢንዱስትሪ ላይ ወይ ማኑፋክቸሪንግ ኢንዱስትሪ ላይ ከሆነ የተዋጣ ይሆናል ማለት ነው እና እንግዲህ በጥቅሉ ሀገራችን ከሞላ ጎደል በተለይ በሰብሳራ ሀገራት የመጀመሪያው ሀገር ነን የውጭ ቀጣይ ኢንቨስትመንትን በመሳብ በኩል። ስለዚህ ቀላል ቁጥር ያለው አይደለም ያለው። ዞሮ ዞሮ ግን ከሀገራችን ፍላጎት አንጻር ልማቱ ከሚፈልገው አንጻር በቂ የሆነ የውጭ ቀጥተኛ ኢንቨስትመንት አለ ለማለት በቁጥርም በጥራትም በቂ ነው ለማለት ግን አያስደፍርም። በኢትዮጵያ በተለያዩ ዘርፎች ላይ በርካታ የውጭ ሀገር ዜጎች መዋለ ንዋያቸውን እያፈሰሱ ይገኛሉ። በዚህም ለዜጎች የስራ ዕድሎችን በመፍጠር ምርትና ምርታማነት እንዲጨምር ተተኪ ምርቶችን በሀገር ውስጥ በማምረት የውጭ ምንዛሬን ከማዳን ባሻገር ለውጭ ምንዛሬ ግኝትም አቅም ሆነዋል። ኢንቨስትመንት የምንስበው በመሰረቱ አንደኛ የቴክኖሎጂ ከውጭ ወደ ሀገር ውስጥ ለማስገባት የቴክኖሎጂ ችግር ለማረጋገጥ፣ ሁለተኛ የስራ እድል ፈጠራ፣ ሶስተኛ ገቢ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት፣ ወደ ውጭ የሚላኩ ምርቶችም ሀገር ውስጥ አምርቶ መላክ በመጨረሻ ደግሞ የዜጎች የኑሮ ሁኔታ ማሻሻል ነው። የኢንቨስትመንት አለማው ይሄ ነው። የውጭ ኢንቨስትመንት ባይ ዘ ወይ ፎሬን ዳይሬክት ኢንቨስትመንት የምንለው ማለት ነው። ለሀገር ከፍተኛ አስተዋጽኦ ነው ያለው። ይሄ ማለት በብዙ ዳይሬክሽን ነው። አንደኛ ልምድን ከመውሰድ ማልቲናሽናል ካምፓኒ እኛ ጋር መጥቶ ሲሰራ ብዙ ነገሮችን ነው ይዞልን የሚመጣው በአግባቡ ከተጠቀምንበት ማለት ነው። ይሄ ማለት ሀብት ይዞ ይመጣል፣ ሀብት እኛ ሀገር ኢንቨስት ያደርጋል፣ የስራ እድል ይፈጥራል። በዛ በተፈጠረው የስራ እድል ደግሞ ዜጎቻችን ናቸው ተጠቃሚዎች። ካምፓኒዎች ይዘዋቸው የሚመጡ ቴክኖሎጂዎች አሉ። እነኛን ቴክኖሎጂዎች ደግሞ አዶፕት አድርገን መጠቀም የምንችልበት የእኛ ሀገር ዜጎች ናቸው ስራ ላይ የሚሰማሩት እና ከዛ አንጻር ልምድ የሚካብትበትም ነው የውጭ ምንዛሬ ለማግኘት ትልቅ አስተዋጽኦ ማድረግ አለበት። በተለይ የውጭ ቀጥተኛ ኢንቨስትመንት ላይ የተሰማሩ ባለሀብቶች በዋናነት ምርታቸውን ወደ ውጭ ነው የሚልኩት። ስለዚህ በአንድ በኩል ምርታቸውን ወደ ውጭ ሲልኩ የፎሬን ከረንሲ ወይም ደግሞ የውጭ ምንዛሬ ያስገኛል። በሌላ መልኩ ደግሞ በተለይ የሀገር ውስጥ ባለሀብቱ ከእነሱ ጋር የሚሰራ ከሆነ የውጭ ገበያን መለማመድ ይኖራል እና የውጭ የሀገር ውስጥ ባለሀብቱም አቅሙ እንዲገነባ ያደርጋል ማለት ነው። ከዚህ ውጭ ሌላ ፋይዳው በተለይ ሀገራችን በቂ ጥሬ እቃ ለፋብሪካዎች ማምረት ከቻለች በጥራትም በብዛትም በዋጋም የውጭ ባለሀብቱ ከውጭ ጥሬ እቃ ያስመጣ። ስለዚህ የውጭ ባለሀብቱ ለሀገራችን ውስጥ የተሰማራ የውጭ ቀጥታ ኢንቨስትመንት በቀጥታ ሀገር ውስጥ ያሉ ጥሬ እቃዎችን መጠቀም ይችላል። ስለዚህ አንደኛው በነፊቱ ይሄ ነው። በኢትዮጵያ በኢንቨስትመንት ከተሰማሩ ዓለም አቀፍ ኩባንያዎች አንዱ የሆነው ዩኒሊቨር ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማኅበር ዋና መቀመጫውን በዩናይትድ ኪንግደም ያደረገና የእንግሊዝና የኔዘርላንድ ዜግነት ባላቸው ባለሀብቶች ጥምረት የተመሰረተ ሲሆን በኢትዮጵያም ከአስር ዓመት በፊት በኦሮሚያ ክልል በቢሾፍቶ ከተማ በሚገኘው ኢስተርን ኢንዱስትሪ ዞን ውስጥ ኩባንያውን በማቋቋም የተለያዩ ምርቶችን እያመረተ ይገኛል። ከመቶ አመት በላይ ያስቆጠረ በዓለም ላይ 192 ሀገሮች ላይ ያለ 60 ቢሊዮን ዩሮ ተኖቨር ያለው ካምፓኝ ነው። እኛ የእሱ ሳብሲደር ነን። ኢትዮጵያ ውስጥ ከመጣን 10 ዓመት ሆነ። ዩኒሊቨር ማንፋክቸሪንግ ፔልሲ ተብሎ ነው ያለው። መጀመሪያ አንድ ቢዝነስ ስታብሊሽ ለማድረግ የራሳቸው ፊዚቢሊቲ ስተዲ ይኖራቸዋል እና ኢትዮጵያ ከምስራቅ አፍሪካ ትልቁ ሀገር ነች። ኢንዱስትሪ ብዙ ጊዜ ክሎዝድ ስለነበረ ለኢንቨስትመንት የሶሻሊስት ኢኮኖሚ ስለነበረ የነበረው ብዙ ኮምፒተሮች አልነበሩም ወይ ብዙ ማትሪሽናዎች አልነበሩም። ስለዚህ ያንን እንደ ፈርስ ሙበር አድቫንቴጅ አይቶ ፖፕሌሽኑን ለኢስት አፍሪካ ያላትን ስትራቴጂክ ሎኬሽን ከግምት ተገብቶ የተመረጠ አገር ነው። ቴክኖሎጂና የእውቀት ሽግግርን በማምጣትም በሀገር ኢኮኖሚያዊ እድገት ላይ አስተዋጽኦን በማበረከትም የውጭ ቀጥተኛ ኢንቨስትመንት ጠቀሜታው የላቀ መሆኑ ይነሳል። በዩኒሊቨር ማኒፋክቸሪንግ የስራ እድል የተፈጠረላቸው ወጣቶችም ዓለም አቀፍ ልምድ ባለው ተቋም ውስጥ መስራት በመቻላቸው በትምህርት ያገኙትን እውቀት ይበልጥ በተግባር ለማዳበር እገዛ እንዳደረገላቸው ይናገራሉ። እንደዚህ አይነት መልቲናሽናል ካምፓኒዎች ውስጥ ገብቶ መስራት መቻል ማለት ከሌላው ዓለም ጋር ስታንዳርድ ላይ የደረሰ እውቀት እንደማግኘት ነው የሚቆጠረው ኢትስ ኦልሞስት ላይክ ሁለተኛ ደረጃ ከፍተኛ ደረጃ ትምህርት እንደመቀጠል ወይም ማስተርስ እንደመማር አይነት ሌቨል ኦፍ ኤክስፒሪየንስ ነው የምናዳበረው እዚህ እንደዚህ አይነት ካምፓኒዎች ውስጥ መስራት በመቻላችን። ሶ ይህንን እድል ሰጥቶናል። ይኔንበር ማለት ቴክኖሎጂ እና የእውቀት ሽግግር ፕላትፎርሞች አሉት። ስለዚህ ለብዙ ዓመታት ያካበታቸውን የዚህ ቢዝነስ ላይ ያሉ ማንዩፋክቸሪንግ ቢዝነስ ላይ ያሉ እውቀቶችን በቀላሉ እንዳገኝ እድል ፈጥሮ ፈጥሮልኛል እንደ ትምህርት ቤት ነው ማለት ይቻላል። ዩኒቨር ያ መልቲናሽናል ካምፓኒ እንደመሆኑ ዩኒቨር ኢትዮጵያ ላይ ያለውና የተለያዩ ዓለም ክፍል ላይ ያሉ ዩኒቨር ካምፓኒዎች የስራ ሲስተማችን አንድ ነው፣ ቴክኖሎጂያችን አንድ ነው። ስለዚህ በእውቀት ሽግግር በኩል ሌሎች ዓለሞች ላይ ያሉትን የእውቀት ሽግግሮች እናገኛለን። በቴክኖሎጂም ሌሎች ሀገሮች ላይ የሚጠቀሙትን ቴክኖሎጂ ነው የምንጠቀመው። ያው የስራ እድል በማግኘታችን ሁላችንም ገቢ እናገኛለን። ቤተሰቦች ይሆናል። እንደ ሀገር እንደ ቤተሰብ እንደ ግልም ስራ በመስራታችን ብቻ የምናገኛቸው ጥቅሞች አሉ። መልቲናሽናል የሆኑ ካምፓኒዎች ላይ ገብቶ መስራቱ እንደ ግለሰብ በእውቀት ደረጃ ማወቅ ያለብሽን ነገር በደንብ ነው የምታውቂው። በቴክኖሎጂ ደረጃ ማወቅ ያለብሽን ቴክኖሎጂ በደንብ ነው የምታውቂው። ስለዚህ ለወጣቱ ጥቅም አለው። አብዛኛው ወጣት ትምህርት ቤት ላይ የሚማረው ቲዎሪውን ነው። የዚህ አይነት ካምፓኒዎች ላይ ሲገባ ቴክኒካል የሆነውን ነገር ያውቃል። ተጨማሪ ቲዎሪው ላይም ስፔሲፊክ የሆነ ለምንሰራው ማሽን፣ ለምንጠቀመው ቴክኖሎጂ፣ ለምንጠቀመው ሲስተም ምንድን ነው የምናውቀው የሚለውን ነገር በደንብ ነው የሚያስተምርኝ። እንግዲህ በአሁኑ ሰዓት 53 ወኪሎች አሉ። አምስቱ አዲስ አበባ ናቸው። 48ቱ ሁሉም ዞኖች ላይ አሉ። በኢትዮጵያ ውስጥ ባሉ ሁሉም ዞኖች ላይ አሉ እና ከ53ቱ ወኪሎች ቀጥሎ ያለን 200 ንዑስ ወኪሎች እንላቸዋለን በነዛ ደግሞ አነስተኛ ከተሞችን በንዑስ ወኪል እንይዛለን። ከዛ ያለፈ ደግሞ የሴቶች እንተርፕራይዝ ስራ ፈጣሪ ሴቶች እንላቸዋለና አሁን ላይ 1ሺ ስራ ፈጣሪ ሴቶች አሉ። በነዚህ ሙሉ በየቤቱ እናደርሳለን። ምርታችን በሃምሳ ሶስት ወኪሎች መቶ ሺህ ሱቆችን በየአስራ አምስት ቀኑ ሰርቭ እናደርጋለን። ስለዚህ በእኛ ግምት ኢትዮጵያ ውስጥ ያሉት የሱቆች ብዛት ሶስት መቶ ሺህ ናቸው ብለን እናስባለን። ከ ሶስት መቶ ሺህ መቶ ሺህ ሱቆቹን ዳይሬክትሊ በየገዙት ሰርቭ እናደርጋለን። ቀሪዎቹ እንደሞ ቀደምላችሁ በንዑስ አካፋፋይና በጅምላ አካፋፋዮች እንደርስባቸዋለን። በእናስባልና ሁሉም ዞኖች ላይ አለን። መካከለኛ ወረዳዎች ላይም ፕሬዘንሳችን አለ። የኢትዮጵያ የገቢ ግብር አዋጅ የውጭም ሆነ የሀገር ውስጥ ባለ ባለሀብቶች መዋለ ንዋያቸውን በኢትዮጵያ እንዳይፈሱ ለማድረግ የሚያስችሉ ማበረታቻዎች አሉት። እነዚህ ማበረታቻዎች ኢትዮጵያ በበርካታ የውጭ ባለ ሀብቶች ተመራጭ እንድትሆን ካስቻሉ ምክንያቶች በቀዳሚነት የሚነሳ ነው። በኢኮኖሚክስ ይሄ ማርኬት ፌለር የሚባሉ አሉ። እነዚህ ማርኬት ፌለር የሚባሉ ምንድን ነው? ለምሳሌ የሆነ አካባቢ መንገድ በበቂ ይኖራል፣ የተማረ ሰው በበቂ ይኖራል እና ሌሎች ነገሮች መብራቱ፣ ውሃ ወዘተ በቂ ሊኖር ይችላል። ስለዚህ ይሄ በቂ ነው፣ ኢንቨስትመንቱ ራሱ ይሄንን ይስባል ብለህ ልትወስን ትችላለህ። እንደኛ ሀገር ደግሞ ብዙ ክፍተቶች አሉ። ለኢንቨስትመንቱ የሆነ ነገር ካላደረግን ካላበረታታን ኢንቨስትመንቱ አይመጣም። ምክንያቱም ወደ ተመቸው ስለሚሄድ ማለት ነው ኢንቨስትመንት። ስለዚህ ኢንሴንቲቭ ሲሰጥ እንደሚሆነው ወጪዎቹን የመቀነስ ወጪዎቹን የማጋራት ዓላማ አይኖሯቸዋል ማለት ነው። ስለዚህ ይህንን ወጪ ማጋራት ዓላማ ሲኖር ኢንቨስትመንቱ ወደ ሀገር ይመጣል ማለት ነው። ሁለተኛ ደግሞ አገር ውስጥም ያለው በሌላ ዘርፍ በንግድ ወይ በወዘተ ተሰማርተው የነበረ ከሆነ ወደ ኢንቨስትመንት እንዲገባ ያደርጋል። ሁለት አይነት ማበረታቻዎች የታክስ ማበረታቻዎች እንሰጣለን። አንደኛው የታክስ ዕፎይታ የሚባለው ነው፣ ለተወሰነ ጊዜ ነው የሚሰጠው። ሁለተኛው ደግሞ የእርጅና ቅናሽ የምንለው ነው፣ የተፋጠነ የእርጅና ቅናሽ የምንለው አለ። እሱ ለማዕድንና ነዳጅ ላይ ለተሰማሩ ባለሀብቶች የሚሰጥ ነው። በገቢ ግብር አዋጅ መሰረት ማለት ነው። የታክስ ዕፎይታ የምንላቸው የምንለው ለተወሰነ ጊዜ የሚሰጡ ሆኖ ብዙ አይነት ዳይመንሽኖችን የያዘ ነው። ለምሳሌ በአዲስ አዲስ ፕሮጀክት እንዳቋቋመ ይሰጣል። አዲስ ኢንቨስትመንት ሲያቋቁም ማለት ነው። እንደገና አዲሱን ኢንቨስትመንት ሲያሻሽለው ወይም አፕግሬድ ሲያደርገው ሲያሳድገው ደግሞ ተጨማሪ የማስፋፊያ ኢንሴንቲቭ እንሰጣለን ማለት ነው። በሶስተኛነት ደግሞ የምንሰጠው በተጨማሪነት ያመረተው ምርት ወደ ውጭ ለሚልኩ ባለሀብቶች ምርታቸው ወደ ውጭ ለሚልኩ ባለሀብቶች ኢንዱስትሪ ፓርክ ውስጥ ከሆኑ 80 ፐርሰንትን ኤክስፖርት ማድረግ ይጠበቅባቸዋል፣ ሚኒመም ማለት ነው። እሱን ካደረጉ ሁለት ፐርሰንት የሁለት ዓመት ተጨማሪ ይሰጣል ማለት ነው። እፎይታው ሁለት ዓመት ይሰጣል ማለት ነው። ከኢንዱስትሪ ፓርክ ውጭ ሆነው ምርታቸውን አምርተው ወደ ውጭ የሚልኩ ምኒማም 60 ፐርሰንት ይጠበቅባቸዋል፣ ኤክስፖርት ማድረግ ይጠበቅባቸዋል። ያን ካደረጉ ተጨማሪ ሁለት ዓመት ኢንሴንቲቭ ይሰጣል፣ ወይም እፎይታ ይሰጣል ማለት ነው። ከኢንቨስትመንት ሕጉ ጋር የተያያዘ ከገቢ ግብር ነፃ የመሆኛ መብት የሚሰጣቸው በተለይ ትኩረት የተሰጠባቸው ዘርፎች አሉ። እነዚህ ትኩረት የተሰጠባቸው ዘርፎች አሁን የማምረቻ ኢንዱስትሪዎች ናቸው። የማምረቻ ኢንዱስትሪዎች አሁንም ይሄ የገቢ ግብር ነፃ የመሆኛ ብዙ ናቸው። እንግዲህ እነዚህ ሶ ያ እንትኑን ኢንቨስትመንት ተስፋፋ ማለት የንግድ ስራ ተስፋፋ ማለት ነው። የእኛን ሀገር ብቻ ኢንቨስተር ብቻ አይደለም፣ እሱ የውጭ ሀገር ባለሀብቶችንም ወደዚህ ሀገር እንዲሳቡ ያደርጋል። ሰው ያችን ከግብር የማይከፍልባትን ዘመናት ፈልጎ ይመጣና እዚህ ኢንቨስት ያደርጋል። ንግድና ኢንቨስትመንትን የሚያነቃቁ የሚጎዱ መሆን የለባቸው፣ የሚያነቃቁ በሚሆን አይነት መልክ እንዲቀረጽ ነው የሚደረገው። ምክንያቱም ኢንቨስትመንትና ንግድን የሚጎዳ የታክስ ስርዓት ቀጣይነት ሊኖረው አይችልም። ይህንን ማዕከል ያደረገ አዋጆቹም፣ የተጨማሪ እሴት ታክስ አዋጁ፣ የገቢ ግብር አዋጆችም ይህንን ማዕከል አድርጎ ነው የታወጁት። ከሪፎርም በፊት ትንሽ ስትሪክት የሆነ ክሎዝድ የሆነ ኢኮኖሚ ነበርና ብዙ አያፈራፍርም ነበረ። ለምሳሌ አንድ መልትናሽናል እንደ መልትናሽናል ካምፓኒ ትንሽ ድጉድ ኢምፖርት አድርጎ መሞከር አይችልም። ገበያውን ግዴታ ኢንቨስት ማድረግ አለበት፣ ማምረት መቻል አለበት። አሁን ላይ ያ ሪፎርም ምን ሰጥቶናል? የተለያዩ ምርቶችን አምጥተን መሞከር እድ ሰጥቶናል። ከዛ ቀጥሎ የፎሬክስ እንትኑ አሁን ላይ ከሪፎርም በኋላ ትንሽ ፍሌክሲብል ሊሆን እንትናል ና አቫላብልትን ትንሽ ጨምሯል። ከሪፎርም በኋላ አንዳንዶቹ የታክስ የፋይናንሻል ሴክተሮቹ ትንሽ ፍሌክሲብል የሆኑ ስለመጡ ላትብል ስቴብል ነው። ለምሳሌ ዩኒቨርሲቲዩ አራት መቶ ብራንዶች ነው ያሉት እና እዚህ ሀገር ውስጥ የምናመርተው ስምንት ብራንድ ብቻ ነው። ውጭ ስት392 ብራንዶች አሉ ገና የምናመጣቸው። በበፊቱ ፖሊሲ ቢሆን ኖሮ 392 ብራንዶች እዚህ ፋክተሪ ካልተከልን በስተቀር ገቢውን አምጥተን መሞከር አንችልም፣ ወይም ደግሞ ኢኖቬሽን ላውንጭ ማድረግ አንችልም። አሁን ላይ ግን እንደዚህ አይነት ምርቶችን እያመጣን መሞከር እንችላለን። ከሞከር በኋላ ሌክ ካላቸው የማደግ እንትን አላቸው ብለን ስናስብ ፋክተሪ ላንች እናደርጋለን። አሁን ላይ ለምሳሌ የባለፈው አንድ ወር ቫዝሊን እናመተናል። ስለዚህ ዘጠነኛ ብራንዳችን ማለት ነው። ስምንት ብራንድ እናመርታለን እዚህ፣ አንድ ብራንድ ከውጭ እናመጣለን። ይህንን ብራንድ እዚህ መሸጥ ጀምረናል እና በተኖበር አስር ሚሊዮን ዩሮ ሲደርስ ፋክተሪ ኦንሾር እናደርጋለን ብለን እናስባለን። ስለዚህ እንዲህ አይነት ድል አሁን ይፈጥራል። ለመልቲናሽናሎች እራሳቸው እያመጡ እንዲያካፍሉ ማድረጉ አንደኛው እድል ነው የፎሬክስ ንትን ፍሌክሲብል ማድረጉ ሁለተኛው ንትን፣ አበለብልትን በዛ መጨመሩ ና በተለይ ብሔራዊ ባንክ የኦክሽን ማውጣቱ አትሊስት የፎሬክስ ንትን ውስጥ የበላዝ እንዲሆን ያደርገዋል ገበያ ለብለ እናስባለን። በኢትዮጵያ ያለው የውጭ ቀጥተኛ ኢንቨስትመንት ፍሰት ከጊዜ ወደ ጊዜ ማደግ ግብር የሚጣልባቸውን የገቢ መሰረቶች በማስፋት የገቢ ግብር ማደግም የበኩሉን አስተዋጽኦ እያበረከተ ይገኛል። ኢንቨስትመንት ተስፋፋ ማለት የንግድ ስራ ተስፋፋ ማለት ነው። የንግድ ስራ ተስፋፋ ማለት ኢኮኖሚ አደገ ማለት ደግሞ ያው ገቢ አደገ አደገና ልማትን ላይ አይተን ኢኮኖሚ እድገትና የኢኮኖሚ ልማት የሚባለው እድገት በመጠን ማደግ ነው። እዛ ጋር ያው ቀጥታ ከገቢ ጋር ቀጥታ ትስስር ይኖረዋል። ገቢው አደገ ማለት ደግሞ ያው በዛ ገቢ ላይ ሊሰበሰብ የሚገባው የታክስ መጠን በዛው ያድጋል ማለት ነው። ገቢያችን እንዲጨምር ያደርጋል። ሬቨኒው ኮንትሪቢሽን ያደርጋል። የታክስ ፔራችን ቁጥር በጨመረ ቁጥር ታክሳችንም ይጨምራል ማለት ነው። ታክስ ቤዛችንም እየጨመረ ይሄዳል። ያልተለመዱ ዘርፎች ላይ ሊሰማሩ ይችላሉ። እነዚያ ባለሀብቶች ያልተለመደ ዘርፍ አዲስ የታክስ ቤዝ ፈጠርን ማለት ነው። ያ እዚህ ሀገር የሚመረት ምርት ደግሞ ለዜጎች እዚህ ሊሸጥ ይችላል፣ እንደገና ኤክስፖርት ሊደረግ ይችላል። ኤክስፖርት ሲደረግ ከፍተኛ የሆነ የውጭ ምንዛሬ ግኝት አለው ማለት ነው። በተቃራኒው ደግሞ እቃ ለማስመጣት ስናወጣ የነበረውን የዶላር መጠን የውጭ ምንዛሬ መጠን ቀነስን ማለት ነው። ሀገር ውስጥ ማምረት ጀመርን ማለት ነው። ስለዚህ ሀገር ውስጥ ባሉ ኢንፑቶች በተለይ ሀገር ውስጥ ባሉ ግብአቶች ምናምን ምናምን የሚመረቱ ምርቶችን ድጋፍ ማድረግ አስፈላጊ እንደ ሀገርም ከኢኮኖሚ አንጻርም ትልቅ ኢምፓክት አለው ለጂዲፒው ማለት ነው። በአጠቃላይ ግን እንደ ታክስ አድሚኒስትሬሽን ለእኛ የሚሰጠን ነገር ትልቅ ነገር ነው። ምክንያቱም ለእኛ ግብር ከፋይ ነው፣ የቀጠራቸው ሰዎች ግብር ይከፍላሉ፣ እሱ በሚሰራው በሚጠቀመው ነገር ግብር ይከፍላል እና ከዚህ አንጻር ነው የምናየው እና ፎሬን ዳይሬክት ኢንቨስትመንት ቢበረታታ ወይም ቢያድግ ለሀገር ያለው ፋይዳ በጣም ከፍተኛ ነው። ወዲያውኑ ቅጥር ከተቀጠረ አንደኛ ያ የተቀጠረው ገቢ እንዲያገኝ ዜጋ አይደለም ገቢ እንዲያገኝ ተደርጓል። አንዱ ጠቀሜታ እሱ ነው። ሁለተኛ ደግሞ ያ ገቢ ያገኘው የስራ እድል ያገኘው ተቀጣሪ ደግሞ ከስራ ከመቀጠር የሚገኝ ገቢ ግብር ይከፍላል ማለት ነው። ታክስ ይከፍላል ማለት ነው። ስለዚህ ከዚህ አንጻር ወዲያው ነው የሚገኝ ከመቀጠር የሚገኝ ገቢ። ሌላው ግን በጣም ጠቃሚ ደግሞ ካፒታል ወደዚህ መምጣት ራሱ የውጭ ምንዛሬ አንዱ ምንጭ ነው። ምክንያቱም ካፒታል ይዞ ነው ገንዘብ ይዞ ነው የሚመጣው። ስለዚህ ከካፒታል አንጻር ከአጠቃላይ በተለየ ፎሬን ኤክስቼንጅ ወይ ደግሞ የውጭ ምንዛሬ ግኝት ከምንለው አንጻር እሱን በኢንቨስትመንቱ ልክ ጠቀሜታ ይኖረዋል ማለት ነው። ስለዚህ ከገቢ በተለይ የምናየው ከገቢ ትርፍ በኋላ ያለው ታክስ የሚያመጣ የገቢ ግብር ገቢ እንዲጨምር የሚያደርግ መሆን አለበት ማለት ነው እና ታሳቢም የሚደረገው ያ ነው ማለት ነው። የገቢዎች ሚኒስቴር ታማኝ የግብር ከፋዮችን ለማበረታታት በየአመቱ በሚያዘጋጀው የታማኝ ግብር ከፋዮች ሽልማትና እውቅና ፕሮግራም ላይ ዩኒሊቨር ማኒፋክቸሪንግ በተደጋጋሚ ተሸላሚ መሆን ችሏል። በየአመቱ የፕላትኒየም ተሸላሚዎች ነንና ሁልጊዜም ከጠቅላይ ሚኒስቴሩ ከቁጠራ ሚኒስቴሩ እጅ የምንቀበለው ትሮፊ የምንቀበለው አለ። ስለዚህ እንደዚህ አይነት እውቅና ማግኘታችን ለካምፓኒው ጥሩ ከሆንሽ ነው ብለ ያስባል በኤክስተርናል ሪሌሽንሺፓችን በኩል ከግብር ጋር የተገናኘ ብዙ ሪፎርሞች አሉ። ከግብር ጋር ብቻ ሳይሆን ከኢዚ ኦፍ ዱይንግ ቢዝነስ ጋር የተገናኘ ብዙ ሪፎርሞች አሉና እነዛ ሪፎርሞች ተግዳሮቶችን ከባለፈው አመት የዘንድሮ ዓመት እየተቀነሰ ነው የመጣውና ወደፊት እየቀነሰ ሄዳብን እናስባለን። ባለው የገቨርንመንት አካሄድ ስናየው፣ ግብሮቹ ትራንስፓረንት እስከሆኑ ድረስ፣ ግብሮቹ ሁሉንም አካውንታብል እስካረጉ ድረስ ያ ግብር ከፋዮች ላይ በደምብ ትራንስፓረንሲ አለ። አሁን ላይ የወጣው ምናልባት በየኳርተሩ ግብር መሰብሰብ ቶሎ እንትሽ እንታቀ ያርግሻል ካሽ ፍሎሽን በደንብ ማኔጅ ተላጊው ከዲያውሽን ከያ ስለዚህ ይሄ ነገሮች ጥሩ ናቸው ብለን እናስባለን። የውጭ ባለ ሀብቶች መዋለ ንዋያቸውን በኢትዮጵያ እንዲያውሉ የሚያስችሏቸውን ምቹ ሁኔታዎች በማመቻቸት ዘርፉ የሥራ እድል ለዜጎች በመፍጠር በቴክኖሎጂና ለእውቀት ሽግግር ከሚያደርገው አስተዋጽኦ ባሻገር ሀገሪቱ በየአመቱ የምትሰበስበው የገቢ ግብር መጠን እንዲጨምር የግብር አሰባሰብ ሂደቱ ላይ ያሉ አሰራሮችን ማዘመንና ቀድሞ የነበሩትን ቀልጣፋ አሰራሮች ይበልጥ አጠናክሮ ማስቀጠል እንዲሁም የጉምሩክ አሰራሮችን በቴክኖሎጂ የታገዙ ማድረግ ያሻል።